ሀያ እና እኔ እኛ ሁላችን ግንቦት ሀያ በዓሌ ነው የሚል ግምት የለኝም ኖሮኝም አያውቅም። ሌሎች በዓላችን ነው ብለው ሲያከብሩትም ራሴን ፈንጠር ከማድረግ ውጭ በሰው ሀሳብ ገብቼ አላውቅም። ምናልባት ግንቦት ሀያ ብቸኛው ደስ የሚለኝ ነገር በስራ ቀን ከዋለ እረፍት የሚሰጠ ቀን በመሆኑ ነበር ብዬ አስባለሁ። በሕይወቴ በቀጥታ የመንግሥት ሠራተኛ ሆኜ ስለማላውቅ ከቀጥታ የፖለቲከኞችና ካድሬዎች ጉርብትና ግልምጫ ተገላግዬ ነው ይኖርኩት ማለት እችላለሁ። የሠራሁባቸው ከመንግስት ጋር ሊገናኙ የሚችሉ ከተባሉ ሁሉ ባንኮች ውስጥ እና ኮሞዲቲ ኤክስቼንጅ ውስጥ ነው። እነዚያ ደግሞ እስከ ቅርብ ካድሬ እንደ ልቡ መከራህን የሚያበላ ቦታዎች አልነበሩም። እነዚህ የመንግስት የልማት ድርጅቶች ቢባሉ የመጨረሻው ተጠሪነታቸው ለመንግስት ቢሆንም ራሳቸውን ችለው የሚሰሩ አውቶነመስ ተቋማት አይነት ነበሩ። ለሰራተኞቻቸው ከላይ ያሉት በእርግጥ ለማገዶነት የቀረቡ እንደሚሆኑ ገምታለሁ። እና በሌላ የመንግስት ቦታ እንዳለ ከወዳጆቹ ከምሰማውና በየአጋጣሚው ከማየው ፈቀቅ ብዬ በራሴ ደሴት ውስጥ በትልቅ ግልግል ግልግል የኖርኩ አንጻራዊ ነፃነት የነበረኝ ላባደርሁ እንጂ በመኖሬ ሁሌም ደስተኝነት ይሰማኛል። አንድ ቀን ግን በመጨረሻ ላይ እሰራበት የነበረው ድርጅት ውስጥ በግንቦት 20 ላይ የተለመደች ማስታወቂያ ተለጠፈች። በዚህ አዳራሽ ሁሉም ሰራተኞች እንዲገኙ ባልተገኙ ላይ እርምጃ ይወሰዳል፣ አቴንዳንስ ይያዛል፣ ምናምን የምትለው ማሳሰቢያ የለበሰች ጥሪ ተለጠፈች። የዚያን ዕለት ደግሞ አለቆቼ የማልወደውን ስብሰባ ሊጠሩኝ ሰዓት እየመረጡ ነው፣ እና በሁለት አስጠሊ ነገሮች መሀል ተገኝቼ ቀኔ እየተነጀሰብኝ እያለ አሪፍ ሀሳብ መጣልኝ። ለምን ወደ ግንቦት ሀያ የግዴታ ስብሰባ እሄዳለሁ ብዬ ነፃነቴን አላውጅምና ደረስ ብዬ እግሬ ወዳዘልኝ ወደ ፒያሳ ወይ ወደ ስቴዴ ማልነከውም የሚል ሀሳብ አለቆቼ ስላልመጣላቸው ደጋግሞ ደውለው ስላልመጣሁላቸው ደጋግመው ደውለውልኝ ጠሩኝ። ሄዱ እና የጠላሁትን ስራ ወሬ ጀመሩብኝ። ጥቂት ታግሼ አዳምጬ ስጨርስ ዛሬ እኮ የግንቦት ሀያው ስብሰባ ቦታ መገኘት ግዴታ ነው ስለተባለ ወደዚህ ያለሄድ ነው፣ ይቅርታ ለነገ ማስተላለፍ እንችላለን፣ ይሄኛውን ስብሰባ አልኳቸው ኮስተር ብዬ። አላመኑም። ሳቃቸውም መጥቷል። ያውቅኛላ ደግሞ እንዳይከለክሉኝም ኋላ የሚመጣባቸውን ነገር ፈሩ እና የምድርን ስብሰባው ቦታ ትሄዳለህ አሉ። አጠየቃቸውን በውስጤ በሳቅ እያፈነዳኝ አዎ ለሄድ ነው አልኳቸው። አልተፋቱኝም ማለቴ ከዚህ በፊት ሄደህ ታውቃለህ ማለት ነው። አሁንም ሳቄን ዋጥ አድርጌ አይ ከዚህ በፊት ሄጄ አላውቅም፣ አሁን ግን ሄጄ የሚባለውን ማየት ፈልጋለሁ አልኳቸው። ግራ ገባቸው። ፍጹም ካድሬያዊ ነው ብለው ለመርመጥመጥም ለመደምደምም ቸገራቸው። አብረን ከት ብለን ሳቅን። በመጨረሻ እሺ በልሂ አጃ ይሙላ አሉኝና እርስ በርስ በጣም በተገረመ ዓይን እየተያየ በአንድ አፍ ብዬ ውልቅ አልኩኝ፣ ወደ ብሔራዊ አቅጣጫ፣ ከዚያ ወደ ፒያሳ። አሁን ሁሉ ሳስበው ያስቀኛል። በተረፈ ከኃይለኛው የትግል ዘመን ሰዎች ጋር በወዳጅነትም በስራ ግንኙነት አሊያም በግልጽ በአጋጣሚ ትውውቆችን አብሬ አዝግሜ አለሁ። ያው ሀገር ውስጥ ካለ ከማንኛውም ወገን ጋር ሰው በግልጽ አባዊ ከተመቸው የፖለቲካ አቋሙን ገለል አድርጎ በሰላምና በፍቅር ለመኖር እንደሚጥር እንደ ማንኛውም ላብ አደር ማለት ነው። ታዲያ ብዙ ጊዜ አንዳንድ ድረቁ ያላቸው ሰዎች እነሱ ያመኑበት ሳያንሳቸውና አንተም በአየር ክልላቸው ሳትገባባቸው ዘለው እንዴት የታጋዮች ደም የፈሰሰበትን መስዋዕትነት የተከፈለበትን ደርግን ያህል አውሬ መንግስት የተገረሰሰበትን ምንም አይደለን ትላለህ ብለው ዱላ ቀረሽ ክርክር የሚገጥሙኝ፣ የሚያስፈራሩኝ ለጥበብ መጋበዝ የሚቃጣቸውና የተጋበዙ ገጥሞኝ በተለያየ ነጀሳ ባሉኝ ቀኖች ተከናውነው ያውቃሉ። ሁሌም አንድ አመል አለብኝ፣ በሰው ካርማ አልገባ። ግን ግን ካልከኝ ደግሞ ያመንኩበትን ወደ ኋላ መሸሸግ አላውቅበትም። ደግሞ በመጨረሻ በንዴት የሚጨርሱት ሰዎች በግድ ሳትፈልግ ርዕሱን አንስተው የሚሟገቱ ራሳቸው መሆናቸው ሁሌም እንዳስገረመኝ ነበር የሆነው ሆነው እንዲህ ከመሳሰሉ ጨዋታዎች ዘለግ ስል ግን ነገር እና ባለፈ ታሪክ ውስጥ ተመልሼ በስፋ አመለካከት ና ሀጃ ውስጥ ደርሶ ትልቅ የማለት እና የማነቋቆር ፍላጎት ያለኝ ና የነበረኝ ሰው ባልሆን ጫና አድርጎ ለጠየቀኝ ደግሞ የራሴ አቋም ነበርኝ። ግንቦት ሀያን በግሌ በአሊያ አይደለም ብያለሁ። እንዲሁም በተቃራኒው ግንቦት 20 ለኔ ለሀገር አንድነት የቆመ ታላቅ ሀገር የነበረችው ያልተጎን ያልተጎን ዳድሽ ኢትዮጵያ የያዘ። በዜጎች እኩልነት እያሉ የነበረ እና ዘረኝነትን አጥብቆ እየጸየፈ የነበረ መንግስት በላዩ ላይ ተደርመሶ ሀገራችን ያነሰችበት ወደ ባልባ የሆነችበት በጣም በወረደ ና ማንንም የተማረ ሰው በማይመትን ኋላቀር የጋርዎች ዘረኝነት ውስጥ የወደቀችበት ቀን ነው። ሌሉ ያደጉባትን ና የምወዳትን ሀረርን ብታያት ያችን የመሰለች አድቫንስድ የነበረች ማህበራዊ፣ ሰብአዊ ና ስልጣኔ ተጎናጽፋ የነበረች ሁሉም ኢትዮጵያዊ ከተማ አይኔ እያየ በአንድ ጠባብ ዘረኛ ቡድንና ጌትነትን በተቀረው ህዝባራኝነት መፈናቀል፣ መሰደድ ሁለተኛ ዜግነት የወረደችበት ነው ግንቦት ሀያ ላይ ነው። በነገራችን ላይ ሀረር በግንቦት ሀያ ላይ በወታደራዊ የኢህአዲግ መንግስት ቁጥጥር ስር እየተዳደረች ነበር። ከወር በኋላ ነው ኢህአዲግ ሀረርን በጦርነት በዩኤን ተሳቢ መኪኖች ውስጥ ተጭኖ እንደ ቱሬ ዘመን ከተማ ውስጥ ገብቶ ተቆጣጥሯት የተገኘው። እስከነበርኩበት ጊዜ ድረስ በሐረር ለስልጣኔ መወዳደርና መመረጥ የሚችል ኦሮሞና አደሬ የሆነ ብቻ ነበር። ግንቦት ሀያ ለሐረር አፓርታይድን አስታፏት ሲሄድ የአይን ምስክር ነኝ። ለማንኛውም ግንቦት 20 ለኔ ምንም አይደለም ብቻ ሳይሆን ይሄንን አሁን የምንዳክርበትን የቀረጨው ኋላ ቀር ዘረኝነት የሚመሰበሱበትን ትውልድን በአምሳላቸው የቀረጹበትን ስርዓት ያመጣብን ቀን ነው። ለእኔ ባጭሩ ይኸው ነው ግንቦት ሀያ በህይወት የሌለ አንድም ቀን የቱንም ያህል ማስፈራሪያና ማስጠንቀቂያ ቢዘንብብኝ ለግንቦት ሃያ በዓል አከባበርም ሆነ ስብሰባ ወይም ማናቸውም ሌላ ተያያዥ ነገር ባለበት ቦታ ተገኝቼ አላውቅም። የግል አቋሜ ነበር፣ ግን ይሄ ማለት የግል አቋሜ ነው። የምንም አይነት የፖለቲካ ድርጅት አባል ድጋፊም ሆኜ አላውቅም። የሆነን በዓሉን በሚያከብረው ሰውም ሆነ ድርጅት በለው ህዝብ ሆነ በማንኛውም የዘር ስርዓት አጫፋሪ በግሌ እንደ ጠላት ቆጥሬ ላለመጥላት ራሴን ህሌናይን በሰብአዊነትና በወገንተኝነት የርቼ በማሰልጠንም በተቻለ መጠን በማንም ላይ የግል ጥላቻ አሳድሬ የማውቅበት ጊዜ ትዝ አይለኝም። አሁንም ድረስ አቋሜ ይኸው ነው። ብዙ ነገሮችን ከግራና ከቀኝ በኢትዮጵያችን የተከሰቱ የታሪክ ክንውኖችን፣ ጦርነቶችን፣ እልቂቶችን በዚያ የርስ በርስ ጦርነታችን ዘመን በሁለቱም ወገን ሆኖ መከራውን የበላውን ሰፊ ህዝባችን ሁሉ ግን ረጋ ብዬ በማስብበት ወቅት ሁሉ ምን ያህል ያልታደልንና ለርግማን የተጣፈን ህዝቦች እንደነበርን ድጋሜ ደጋግሜ የማስበው ነው። አልሸሽገውም፣ በወያኔና ሻቢያዎችን በኩል ሆኜ እና በኢህአዴግና በሌሎች አብሮቸው በተዋጓ ጨፋሪዎቻቸው ቦታ ሆኜ እነዚያ እነሱ የትግላችን ዘመን የሚሉቸውንና እውነትን መራራ ተጋድሎ ያደረጉባቸውን ዓመታት መለስ ብዬ ሳስባቸው በእርግጥ የሆነ የምረዳላቸው እውነታም አለ በእነርሱ በኩል የከፈሉት መስዋዕትነት ቀላል አልነበረም፣ ግን የጨረሱት የኢትዮጵያ ህዝብ ቀላል አልነበረም። እነሱ ነጻነትና እኩልነት ብለው በሚጠሩት ዓላማ ተሰልፈው ሲጋደሉ ብዙ ስንቱ ጀግና፣ ስንቱ ለቤተሰቡ፣ ስንቱ ለሀገሩ፣ ስንቱ ወጣት እንደረገፈባቸው ሁሉ አት ዘ ሴም ታይም እነሱም ደግሞ ያ መላኩ የሚባል የደርግ ሰው እንዳለው እነሱም ደግሞ አበባ እየቀነጠሱ አልገቡም አዲስ አበባ። ለሀገሩ ለእናት ሀገር ለሉዓላዊነት፣ ለአንድነት በውድም በግድም የተሰለፈ ኢትዮጵያዊ ወጣት ነበር ያረገፉት። እነሱም ደርግ እኛን ጨፈጨፈ እንደሚሉት ሁሉ እነሱ ምናልባትም በጥፍ ቁጥር የሚበልጠውን የኢትዮጵያን ህዝብ ጠላት ብለው ፈርጀው ጨፍጥፈዋል። በደርግ ሰራዊት ታጭደው አጥንታቸው ተከስክሶ በየበረሃው እንደወጡ እንደቀሩት ታጋዮች ልጆቻቸውን ለትግሉ ገብረው ያለ ልጅ ያለ ጧሪና አቀባሪ እንደቀሩት እንደ ብዙዎቹ የትግራይ እናቶች ሁሉ በዘሴም ስቶሪ ከየክፍለ ሀገሩ ወደውና ፈቅደው ታፍሰው ወደ ጦር ሜዳ የሄዱ መዓት ሺህ ኢትዮጵያውያንም በወያኔና ሻቢያ ጥይት ተለብልበው በየበረሃዋ ሞራ በልቷቸው ቀርተዋል። ብዙ የኢትዮጵያችን ምስኪን የወታደር እናቶች ያለ ልጅ ያለ ረዳት ያለ ቀባሪና ያለ ታሪክ ቀርተዋል። በዚያ የዘመነ ደርግ ጦርነት ታሪክ ማንም ብቻውን ያለቀ ማንም ብቻውን ዋጋ የከፈለ ማንም ብቻውን የቆሰለና ያነባ ሰው የለም። ሁሉም እና ሁላችንም ሁሉም ወገን ሞቷል፣ ደምቷል፣ ተቀብሯል። የሁላችንንም ስጋ ገብረንበታል እንዲያውም ዘንላቸው ካልከኝ የደርግ ወታደር ተብለው ያለ ታሪክ ያለ ምስጋና ደመከል ሆነው በየሜዳው የቀሩት እነዚያ በዓሉ ግርማ ኦሮማይ ላይ ቀያይ እምቡጥ ጽጌረሮች እያለ በተሰበረ ልብ የጠራቸው የአብዮት ኢትዮጵያ የመስዋዕት በጎች ሆነው የቀሩት በመቶ ሺዎች የሚቆጠሩ ወጣቶችና ቤተሰቦች እጅግ ልቤን ይነኩታል። ድሮ ታደሰ ቴል ሳልቫኖ አይምጽዋ በምትል መጽሐፍ ላይ የኢትዮጵያ ወታደሮች አስከሬን በሻዕቢያ ወታደሮች ምጽዋ ላይ ሲቃጠል ብሎ ያቀረበውን ፎቶና ትረካ አላምንም ብዬ ቆይቼ አሁን በስደት በመጣውበት አንድ ስፍራ የነበረ ዳን ማኮኔል የተባለ ከሻቢዎች ጋር የነበረ አሜሪካዊ የጻፈውን አጋንስት ኦል ኦድስ የሚል መጽሐፍ ሳነብ እንባውጥቼ አልቅሻለሁ። ለእነዚያ ለእናት ሀገር ብለው ስጋቸው ተለብሎ ለ ለከሰከሱት አጥንታቸው እና ምን ለማለት ነው ይሄን ሁሉ የማነሰው ግንቦት ሀያ አው እውነት ነው አምባገነንነትን ይሁን ጭቆናን እንቃወማለን ባሉ ኃይሎች እና ያደረጉት ኮሚኒስት መንግስት በሚቃወሙ የውጭ ኃይሎች በትብብር የከፈቱት ጦርነት ብዙ መስዋዕትነትን አስከፍሏቸዋል። ብዙ ደም ፈሶበታል። ግንቦታዎች ሀየሉ ማርያን እና ስያ ብርሃን የመሳሰሉ ብዙ ጀግኖችም ወጥተውበታል። ከዚያ የጦርነት እሳት መሃል አዎ፣ የተጋድሎ ታሪክ ነው። አዎ ከፍ ያለ ጀግንነት ያሳዩበት በአፍሪካ አይደፈርም የተባለውን ግማሽ ሚሊዮን የሀገር ሰራዊት ብትንትኑን ያወጡበት አስገራሚ የጀግንነት ታሪካቸው ነው። ቢያከብሩት አልገረምም፣ ማክበርም ይገባቸዋል። ግን ጀግንነታቸውን አድንቄ ዓላማቸውንም ሆነ ፍንዳቄያቸውን ግን አልደግፍም። ግን አርቆ የሚያስብ መሪና ትውልድ ቢኖረን ኖሮ እንደ አሜሪካኖች አብርሃም ሊንከን ያለ መሪ ይሰጠን ነበር። ግንኛ ቁጡና ደመ መራራ የተባለችው የኢትዮጵያ ቁጡ ልጆች ነው። ለዚህ የአብርሃም ሊንከን አይነቱ ወደ ሰፊና አርቆ አስተዋይ አርቋ አስተዋይነትን አልታደልንም። በአሜሪካ የእርስ በርስ ጦርነት ዘመን ልክ እንደኛ አስከፊ ልቂትን አስተናግደዋል፣ ተጨፋጭፈዋል ጎራ ለይተው። ግን በ1865 ጦርነት በሰሜንኞቹ አሸናፊነት ተጠናቀቀ። ፕሬዚዳንቱ አብርሃም ሊንከን ከአሸናፊዎቹ ወገን ሆኖ እያለ የደልፊ ሽከው በተነፋበት የጊትስበርግ የጦር መሬት ላይ ለዓለም ያወጃት አቋም ከአሜሪካኖች አልፋ ሁሌም በሰው ልጆች ውስጥ ትታወስ የምትኖር አቋም ነበረች። ሁለት ተቃራኒ አቋም ይዘው ተዋግተዋል። እኛም እውነት የእኛ ነች እንላለን፣ እናንተም እውነት የእኛ ነች ትብላችኋል። በመጨረሻ መጋደላችን አብቅቶ በዚህች ቦታ ፈጣሪ እውነቱ የቱ እንደሆነ ፍርዱን ሰጥቷል። መጋደላችንም እዚሁ ቦታ ላይ ያበቃል። የእኛም ሆነ የእናንተ ወገን እውነት ነው ብሎ ላመነበት ዓላማ ተሰልፎ ተዋድቋል። ተጨራርሰናል፣ ተቆሳስለናል። ከእንግዲህ ግን የእኔ ወገን ያንተ ወገን የሚባል አይኖሩም። ሁላችንም አንድ ወገን፣ አንድ ሀገር፣ አንድ አሜሪካኖች ነን። ከዚህ በኋላ ጨርቃችንን አንስተን የቆሰሉትን እናድርቅ የእናቶችን እንባ እናብስ፣ የመቱትን እንቅበር። በዚህ ቦታ የወደቀ ሁሉ የያዘው ዓላማ በመጨረሻ ይሸነፍም ያሸንፍም ለዚች የሁላችንም ሀገር ውለታ ከፍሏል። ሁሉንም የወደቁትን ልጆቻችን በክብር እናስባችኋለን። ከእንግዲህ የሚኖረን የሚራራና የሚተጋገዝ ልብ ነው፣ የሚጨካከል ልብ ቦታ አይኖረውም። ኑ በሁሉም ወገን ያላችሁ ሀዘናችሁን እረስታችሁ ተነሱ፣ ተጽናኑና ከፈጣሪ በታች ያለች አንዲት የጋራ ዲሞክራሲያዊት ሀገርን በጋራ እንገባ። ይህንን የአብርሃም ሊንከን ከ160 ዓመታት በፊት የተነገረ የጌትስበርግ ንግግር የምጽፈው በቃሌ ነው። በጽሑፍ በድምፅዬ ሳይቀር አለኝ። ግን ከመውደዴ የተነሳ እንደ መልእክተ ዮሐንስ ቃላቱን በቃሌ ይበለበልልኛል እና ሁሌ እቆጭ አለሁ። ለእኛ አንድ አብርሃም የመሰለ መሪ ሊሰጠው ኖሮ ከስንቱ ቂም በቀልና ትርምስ ከስንት ችግር በወጣ ነበር። ሆኖም እኛ እኛ ነን ሌላ አይደለንም። አሜሪካኖችም አብርሃም ሊንከን የቱንም ያህል ቁስላቸውን ሊያክም ቢጣጣር እሱም በሚጠሉት ተገድሎ በሰው እጅ ነው የሞተው። እስካሁንም አሜሪካኖች ከዚያ የመለያየትና የመገዳደል ጦስ አልወጡም። ጣጣው እስካሁን ከእስከ ዘመን ትራምፕ እንደ ጥላ ይከተላቸዋል። በአጠቃላይ ማነው ጻድቅ ሰው ብሎ እንዳዜመው ነው። እየው ሀገር በሁለቱም በሶስት አቅጣጫ ተከፍላ ጦርነት ውስጥ ነበር። ተጋድለናል፣ ተጨፋጭፈናል፣ ወገን ወገኑም በልቷል። ማንም ጻድቅ የለም። ማንም ጽጌረዳ አበባ የቀነጠሰ አልከረመም። የሰው ነፍስ የኢትዮጵያውያን ነፍስ ነበር የረገፈው። ግን የኛ ነገር ደጋገሙት ተብሎ ስለተፈረደብን ደጋግመንም ረግፈናል እርስ በርስ ወደፊትም አንድ አብርሃም ሊንከልን የመሰለ ወገን በወገኑ እጅ እንደ ደረቅ ሰሉ ሊጥ መርገፉን የሚያስቀር፣ ጠብን በእርቅ የሚከት፣ የትናንትን ቂም በነገ ነጭ ሸማ የሚያብስ የእናቶችን መቀነት ጠበቅ አድርጎ ሀገርን በአንድነት አስተዋሮ የሚያቆም የነገ ተመልካች ወገኑ ሁሉ ወዳጅ መሪ እስካልመጣልን ድረስ ነገም እንደ ትናንቱ እንጋደላለን። መጋደላችንም መርገፋችንም አይቀርም። ነቢይ አይደለሁም፣ የሚሆነውን አዛኝ አሳዛኝ እውነት ነው እየተናገርኩ ያለሁት። ከትናንት የተማርነው ተረኝነት ነውና ዛሬም የሚኖረ የተማርነው ነው ነው ታዲያ፣ ነጋችን ከትናንታችን ተነጥሮ እንዴት ሊታይ ይችላል? እና ደማችንና እንባችን ሲቃችንና መከራችን መሞታችንና መገደላችን የጋራችን ሆኖ ሳለ ግንቦት ሀያ ተብሎ አንዱ ወገን ብቻ ጻድቅና ሰለባ፣ አንዱ ወገን ብቻ የአገር ጀግና፣ አንዱ ወገን ብቻ ተጨፍጫፊና ሰማዕት፣ አንዱ ወገን ብቻ በበጎ የሚታወስ ነው የሚዘከር ሆኖ ለአንዱ ብቻ ተነጥሎ ሐውልት እየቆመለት ጠላት በተባለ ወገን ደግሞ የጥላቻ ሐውልትና ትርክት እየተለጠፈለት የምንጓዝበት መንገድ ውሸትን፣ ራስን ማታለል ብቻ ሳይሆን ለማንምም የማይወጅ ነው። መቼም ጦርነት ለሀገራችን ብርቅ አይደለም። ከታሪኳ ዘጠና ፐርሰንቱ ጦርነት የሆነች ሀገር ነች ያለችን ወደድንም ጠላንም እና ስለወደድነው ይሆናል። እኛ ኢትዮጵያውያን ከጦርነት የበለጠ የምንፈራው ሰላምን ነው። በሰላም ቁጭ ብሎ መነጋገርን ተግባብቶ ለጋራ ሀገር በጋራ መስራትን እንደ ጦር እንፈራዋለን። ጦሩን ደግሞ እንወደዋለን። ይህ የዓለም ተቃራኒ ሳያደርገን አይቀርም ላለሁ እና ግንቦት ሃያን እንደ አሜሪካኖች የሰላምና የጋራ ብልጽግናችን የእርቀ ሰላማችን የይቅር ለእግዜራችን፣ በጋራም በግራም በቀኝም ሆነው የተሰዉ ስንት ጀግና ኢትዮጵያውያንን በክብር ለማሰቢያችን፣ ለነገ ታላቅ መጻኢ ጣፈንታ ማብሰሪያችን አድርገን ልንጠቀምበት ብንችል ዛሬ የት ብደረስን ነበር! እንችል ነበር፣ እንችላለንም። ግን አልሆነም፣ አልሆነም። እናም የግንቦት ሀያ መታሰቢያ ተብሎ የአንዷን ሟች እናት እንባ እያበስኩ የሌላው ሟች እናት ከፈለግሽ በአፍንጫሽ ተደፊ ፍቅር የሚልበት በዓል ከሆነ በዓሌ አይደለም። ላመኑበት ሀገራዊ ዓላማ የተዋደቁ ግማሽ ጀግኖች ተወድሰው ግማሽ ጀግኖች የሚዘበቱበት ግንቦት ሀያ በዓሌ ሊሆን አይችልም። እንዲህ ስል አንዴ በኢህአዲግ ዘመን ነው። አንዱ ከታጋዮች ወገን የነበረ ወዳጄ ትክ ብሎ ወንድም፣ የስማኝ አባትህ ደርግ ከነበረ ኢህአዲግ ገድሎብህ ይሆናል። ግን ቂም አትያዝ፣ ጦርነት ነው ሁሉም ነገር በግል ተዋውቀን የአንተን አባት ልገድልብ